አነጋጋሪው አትሌት ኢትዮጵያዊ ምንድን ነው ያለው? በወረቀት ጽፎ ያስተላለፈው መልእክትስ ምንድን ነው? ከምንስ የተነሳ ነው በሚል ዙሪያ የወጡት መረጃዎች ምንድን ናቸው? እኔ ቁጥር አንድ ሀብታም ነኝ የምቆጥራቸው ብርና መኪኖች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውል መንደረ እስከ አለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነት እድሜ ብቸኛዋን የሰራዋትን ቤቴን ንብረቴን በአስቸኳይ መልሱልኝ። በቻይና ምስራቃዊ ፉጂያን ግዛት ዳይመንድ ሊግ ላይ የአትሌቲክስ ውድድር በወንዶች 3000 ሜትር መሰናክር ሩጫ ውድድር ኢትዮጵያዊ ኃይለማርያም አማረ አምስተኛ ከወጣ በኋላ በወረቀት ጽፎ ያስተላለፈው መልእክት ነው። ማን ነው የወሰደው? ቤቱንስ እንዴት ነው የተወሰደበት? አጠቃላይ እስካሁን ድረስ የደረሰን መረጃ የለም። ተበድ እያለው በማለትም ነው ይህ አትሌት ድምፁን ለማስተላለፍ የፈለገው በማለት ነው የወጡት መረጃዎች የሚያሳዩት። በወረቀት ጽፎ ነው ይህን መልእክትም ያስተላለፈው ቤቴ ተወስዶብኛል ብሏል። ቤቱ በምን ሁኔታ ማን እንደወሰደበት እስካሁን ድረስ ማንነቱ እንዳልተገለጸ ነው የወጡት መረጃዎች የሚያሳዩት። ሚኪነኛ ብሬያቸው ቆዩት። ከሚኪታ ቦርንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።